ሀንዬ ገንዘብ ከፍላ አሲርን ከእስር ቤት አስፈትተው ነበር። የኔ ሕክምና ቃስ ብሎ ይደርሳል ሄጅና እሱን አስፈችው ግን እዚች ቤት ድርሽም እንዳይልም በማለትም ለእሷ ነግሯት ነበረ። እሷም በዛ መሰረት ለአባቷ ያዘጋጀችውን ገንዘብ አንስታ ከእስር ቤት አስፈትተው ነበር። ልጄ ምን ሆነሽ ነው የምታስቢው? የተከሽው ችግር አለወይ ወይ ዶክተሩንስ አገኝተሽው ነበር ወይ? እኔን ይሞታል ብሎሻለሁ? ወይም በማለትም ለልጃቸው ለሃና ይነግሯታል። አረ በስመ አብ! በል አባ፣ እኔ ያስጨነቀኝ እሱ ሳይሆን የአንተና የአሲር ጉዳይም ነው ስትል ለአባቷ መልሳለች። አባቷ ከሀዲ ሌባ ልጅ እንዲኖረኝም፣ ቃሉን የማያከብር እንዲኖረኝ አልፈልግም ስላሉ ነው እሷ ያሰበችውም እሳቸውም ወደዚያ ቤት እንዲመለስ ያልፈለጉት ኤሊያስ ወሎዬው፣ አዲስ አበባ የመጣሁት ሀናን ብዬ ነው። ሀና ደግሞ እኔን ማየት አትፈልግም፣ ወደ አገር መመለስም አለብኝ በማለት ወደ ደሴ ለመመለስ ወሰነ። ታረቀኝ ደግሞ ተረጋጋ፣ እንደዚህማ መወሰን የለብህም፣ ሲል የወንድምነት ምክሩን ለገሰው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚቱ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 28 በዛሬው ክፍል ላይ እንግዲህ ፍቅርን ምናሴ ልሸኛት መንገድ ላይ እያለ ትምህርት አትማሪም ወይ እቤት እኮ ስለ አየሁሽ በጣም ደነገጥኩኝ ሳይሽም በማለትም ይነግራታል። ትምህርት ላይ እምብዛም ነኝ ስትል ነግረዋለች። ለምን አተማሪ ምን በማለት ትምህርቷን እንድትማር ይመክራታል። በእውቀት አይቀለድም እንዴት ሰው በእውቀት ይቀልዳልም? በማለትም እንዲሁም ደግሞ በቃ እንጠይቃለን ስልክ እንለዋወጥም በማለት ስልካቸውን ተለዋውጦ ትምህርቷን እንድትቀጥልም ለእሷ ይመክራታል። ለአባቴም እነግረው ነበረ፣ ምግብ በትሬ ይበላል እንጂ በትምህርት አይደለም ብሎኛል ብላ ለሱ ስትመልስለት እኔ ይህንን እንኳን አልደግፈውም በማለትም ይመልስላታል። እሷም ጉዟን ትቀጥላለች። መንገድ ላይ ሀንዬን እየጠበቀ በጣም የተናደደው ኤሊያስ ወሎዬው ሀንዬን ካገኛት በኋላ ሀንዬ አሁንም እንደተቀየምሽኝ ነሽ ወይ? በማለት ለሀንዬ ነግራታ ምንም ቢሆን ያላሰብከውን አልተናገርክም፣ በማለትም ተናግረዋለኝ። እኔን ታውቂያለሽ፣ ችኩል ነኝ እኮ በማለትም ለሱ ይመልስላታ አይ የተናገርከው ነገር አጥንት ቢሰብርም ግን ያላሰብከውን አልተናገርክም በማለትም እንዲሁም ያቺ የበፊቷ ሀንጌ ሞልቶላት በአባቷ ቅፍ የምትኖረው ነበረች። ያሁኗ ደግሞ በጣም የተጨነቀች እና በጣም ችግር ውስጥ ያለች አባቷ በሞት አፋፍ ውስጥ ያለባት ናትም በማለትም ተናግረዋለች። እኔ የመውቃት ሀንጌ እኮ ያቺ ጥሯ ታጋሿ ልጅ ነው በማለትም አሁንም እሱ ይነግራታል። አሁን ቸኩላል ያለሁ በማለት እጥለው ትሄዳለች። እሱም ይናደዳል። ወደ እታረቀኝ ቢሮ ይሄድና ያ አለችው ነገር ምን ብለው ነበር? እኔ ለአሲር ገንዘብ ከፍዬ ያስፈታሁት አንትና ጓደኛህም የምታደርጉት ድርጊት ነበር ብላ ነግረው እጥለው ሄዳለች። ወደ ቢሮ ከተመለሰ በኋላ ሀንጌኮ አዘነችብኝ እኔ በአስር ላይ እያደረግኩት ወይም የከፈልኩት ገንዘብ አንተና ጓደኛህም የምታደርጉት ነው ለምንድን ነው እንደዛ ባደረግኩት የተቀየምከኝም በማለት ወቀሰችኝም በማለት ለሱ ይነግሯል እኛስ ለማስፈታት እሷ መቼ ጊዜ ሰጠችን ወደዛው አይደለም ወይ ታሰረ የሚለውን ሰማን ወደዛው ደግሞ ተፈታ የሚለውንም ሰማን መች ጊዜ ሰታን ነው እኛ ስለማስፈታት፣ በማለትም ታረቀኝ ለኤሊያስ ወሎ መልስለታ። ኖላዊ በሀሳብ ቁጭ ብለው በሀሳብ እየተብሰለሰሉ ድንገት ትገባለች። እንዴት በዚ ሰዓት መጣሽም? በማለትም እሳቸው ነግሯታል። ቆይማ ችግር አለ ወይ? ሰላም አይደለሽም ወይ? ሰሞኑን እኮ ትክክል አይደለሽምም ሲሉ ልጃቸውን ጠየቋት። ቆይ ዶክተሩን አግኝተሽዋል ወይ? ታረቀኝ ደላላው መቶ እዚ ቤት ስላንቺ ነገር ካነሳብኝ በኋላ አንቺ በጭራሽ ትክክል አይደለሽም በማለት ልጃቸውን ጠይቋታል። አባ እኔ ደህና ነኝ፣ ዶክተሩንም አላገኘሁትም መሰተል ተመልስላቸዋለች። ታዲያ ምን ሆነሻል? እኔን ይሞታል ብለውሻል ወይ በማለትም ጠይቋታል። ኧረ በስመ አብ። በል አባ እንደሱ አይደለም። እኔን ያስጨነቀኝ የአንተና የአሲር ጉዳይ ነው በማለትም ለአባቷ ተመልሳለች። ምክንያቱም አሴር ከእስር ቤት የተፈታ ወደዚያ ቤት ሊመለስላቸውም አልፈለጉም፣ መክረውታል። እንደ ልጃቸው ስለወደዱት ይህን ስህተት በመስራት እሳቸው ደግሞ ቅር ብሏቸዋል እና በዚያ ነው ቅር ያለኝ በማለትም ለእሳቸው እተመልስላቸዋለች። ቢሮ ታረቀኝ ለሃንዬ ደውልላትና ሃንዬን ማናገር እንዳለበትና ስለ ኤልያስ ወሎየውም ግልጽ አድርጎ ማስረዳት እንዳለበት ለሷ ይነግራታል። ሁለቱ ከተቀጣጠሩ በኋላ ወደ ስራ ቦታ መልኬድ መንገድ ላይ ያለኝ ካረፈለብሽ ቁጭ ብለን እናውራ በማለትም ይመል ይነግራታል። ቸኩ እያለሁም በማለት እሷ ደግሞ ትመልስለታለች። ስለ ኤልያስ ያለው ነገር ምንድነው? እኔ እሱ ሱስ ውስጥ እንደሆነ እኔ ሱስ ውስጥ እንደሆንኩኝ ለእኔ ስራ ከፍቶልኝ ያስቀየሙሁን ሰዎች ወይም አንተን የበደሉሁን ሰዎች ደግሞ ተሽለ መገኘት ነው ያለብህ ብሎ መክሮኝ በሱ ነው እዚ ላይ ደረጃ ላይ እየደረስኩት። አንቺም እንደምታስቢውም አይደለም አንቺ አስር ላይ ከፍለሽ የከፈልሽለትንና ከእስር ቤት እንዲወጣ ያደረግሽውን እኛ ማድረግ አቅቶንም አይደለም። በማለትም እንዲሁም የእገዛቸውም እንደ አለበትም ማገዝም እንደሚችሉና ሁሌም ከጎኗ እንደሚሆኑ ይነግራታል ማለት ነው። አላምንም በማለትም እሷ ትነግረዋለች። መንገድ ላይ አሁንም እየተብሰለሰለ ማንን እያገኘዋል? ያንን ያስቀየመውን ልጅ አሲርን እያገኘዋል። ሀይ ኤላ በማለትም ኤልያስ ወሎዬን ሰላም ለማለት ሲነግረው ሀይ ፒስ ነው ብሎ ሲለው ምንም ነገር ቅር ይለዋል። እንዲህ ቆይማ፣ ምን ሆነህ ነው? ችግር አለው ትላንትና እኮ ከታረቀኝ ቢሮ እስመጣ ዘጋሃኝ። የተፈጠረውን ችግር ለምን ግልጽ አድርገህ አትነግረኝም? በማለትም ለሱ ይነግረዋል። እኔ አይነህንም ማየትም አልፈልግም አጠገቤ እንዳትደርስ አላርፍም ካልህ ደግሞ እዚሁ አንቄ ነው የምገልህ፣ በማለትም ይናገራል። ምክንያቱም ሀናን የወደደብኝና ያፈቀረብኝ ነው ብሎ አስቦ ነው። እንዴትስ ለአባቷ የተዘጋጀ ገንዘብ ከፍላ እሱን ታስወጣዋለች ከእስር ቤት በማለት በዛ ቀንቶ ነው። በጣም ይደነግጥና፣ እኔ ያደረግኩ ነገር የበደርኩ ነገር ስለሌለ፣ አንተ ደግሞ ለእኔ በጣም መልካምና ጥሩ ሰው ስለሆነህ ብዙ ነገር ለእኔ ስለዋልክልኝ ያለውን ችግር በግልጽ እንድትነግረኝ እፈልጋለሁም በማለት ለሱ ሲነግረው አስጠንቅቆት እንዲሁም አስፈራርቶት ይሄዳል ወደ ታረቀኝ ቢሮ እየሄድና፣ ቆይማ ምን አድርጌው ነው ኤሊያስ ወሎየው እኔን የማይወደኝ በማለትም ለታረቀኝ ነግሯል። ታረቀኝ ደግሞ ዝም በለው እሱ ሀንዬን ስለሚያፈቅራት ነው በማለትም ይመለስለታል። እንዴት በማለት በጣም ይደነግጣል። ምክንያቱም ፍቅሩን ለመግለጽ እየፈራው ምን አሲር ደግሞ ኤልያስ ወሎ ዮሐናን ይወዳታል ሲባል በጣም ደነገጠ። ምነው ደነገጥህም በማለትም ደግሞ ታርቀኝ ይነግሯል። አይ ምንም በማለትም ይናደዳል። ኖላዊ በሀሳብ ጭልጥ ብለው በፊት ላይ አሲር እሳቸውን እመሞት እንዴት ነው ጤናዎት? በማለት እሳቸውን እየመከራቸው የነበረውን እንዲሁም ደግሞ ባትወዱኝም እኔ ካህን እየኮልም እንኳን ባልሆንለቱም እኔ እንድትድኑ አደርጋለሁኝ አይዞት፣ ከእንግዲህ በኋላ ትድናለት እያለ እሳቸውን የሚያበረታታቸውን ጊዜ እያስታወሱ ነበረ። ፍቅር መንገድ ላይ ወደ ወንድሟ ስልክ እየደወለች እንገናኝም በማለትም ለእሱ እትነግረውና እሺ በማለት እንዲሁም ወደ አንተ ሰፈር ልንጣ ብለው እሱም ተቀብሏት እሺ ብሏት ስልኳን እያናገረ ነበረ። ከትምህርት ቤትም ይሄኛው ምናሴ ሲመለስ ታገኘዋለች ምናሴን እያለችው ከቤት እንደማትወጣና ጓደኛ አባቷም እንደሌለው እሱን ጥሩም ሰው እንደማይወደው ግልጽ አድርጋ ትነግረዋለች። እኔ እናንተን ስላገኘሁ ደስ ብሎኛል። እንዲሁም ሀንየን እየመሰለችም እህትም ስላገኘሁ ደስ ብሎኛል። አንተንም መዝገቡንም ስላገኘሁ ደስ ብሎኛል። ከእንግዲህ በኋላ እናንተ ናችሁ ቤተሰቦችም በማለትም ለሱ ትነግረዋለች። እሱም ችግር የለም ከሀንዬ ጋር ተግባብታችኋል። ሀንዬ በጣም መልካምና ጥሩ ልጅ ናትም በማለትም ለሷ ይነግራታል። በጣም መልካም ሰው ናት ስትልም ተናግረዋለች። ከወንድሟ ጋር ትገናኛለች። እንዴት ነው በማለትም ለሱ ከጠየቀችው በኋላ ስለ ሀንዬ የነበራቸውን ወይንም ሀንዬ የእሱን የመዝገቡን መታሰር ስትሰማ እንዴት እንደደነገጠች ተናግሯል። ቆይማ እንዴት ነው የአንተና የሀንዬ ያላቸው ግንኙነትን በማለት ወንድሟን ትጠይቀዋለች። ምን አይነት ግንኙነት አለን በማለትም እሱ ይናገራል። አንተ ግልጽ አድርገህ ባትነግረኝም የእሷን ተረድቻለሁም አንተ ታሰርክ እኮ ስላት እንዴት እኮ እንደደነገጠችም በማለት ተነግረዋለች። አዎ እወዳታለሁ ግን እንዴት አድርጌ ልንገራት ድፍረቱ ኬቲንጣ በማለትም ለህቱ እይነግራታል መንገድ ላይም እቆሞ አሁንም እየተከዘ ያለው ወደ ደሴ እሄዳለሁ እያለው ከታረቀኝ ጋር እቆሞ በሀሳብ እሱን እየመከረውንና እንዲሁም ከዛ ከምክሩ ደግሞ መቅረት እንዳለበትና ዳግመኛ ከሀና ጋርም ወይንም ሀናል ማግኘት እንደሚችልም እያ አሰበ ነበረ መዝገቡ ደግሞ ወይንም አሲር ደግሞ እንደዛ ሲያስቀይመው በመካከል ሲያስቀይመው ወደ በፊት ላይ ያሳለፉትን ጊዜ እኔ ከአንተ ሌላ ማን ወንድ ምሳለኝ? ማንስ ጓደኛ ሳለኝ? ወዴትስ እሄዳለሁ? ምንስ ብታስቀይመኝ እኔ በአንተ ላይ ቄማ ሊዝም ብሎት ለጓደኛው ወይንም ለእታረቀኝ እየነገረውን እያስታወሰ ስለ አሲርም ጥሩነት እንዴትስ፣ ለምንስ አስቀይመዋለሁኝ? እሱ ያን ጊዜ እንደዛ ያለኝ ግን እኔ እንዴት ቃሌን እከዳለሁም እያለ እየተብሰለሰለ ነበረ። ፍቅር መንገድ ላይ እምሄዳ ማጠገቡ እንደዙ ተቀምጣ ከወንድሟ ጋር እርቦኛ ልጋብዘኝም በማለት ለወንድሟ ስትነግረው ወንድሟ እሷን ከጋበዘ በኋላ ወደ ኖላዊ ጋር ትሄዳለች። ኖላዊ ጋር እከገባች በኋላ እንዴት ነው የጠፋውስ ልጅ ተገኘለት ወይ? በማለትም ለሳቸው ስትገኝ መገኘቱ ቢገኝ ምን ትርጉም አለው አልተፈለገበት ቦታና መገኘት ተለለበት ቦታ ነው የተገኘው በማለትም ለፍቅር ይነግሯታል። ያንቺስ እንዴት ሆነልሽ? በማለትም ለእሳቸው ደግሞ ለሷ ይመልሱላታል። የንማኮ አበቃኮ ተፈታልኝ እደሳለኝም የምፈልጋቸውን ሰዎችም አገኘኋቸው መስትል መልስላቸዋለን እንኳንም ደሳለሽ በማለት እሳቸ ነግሯታል። ምግብ ብዬ በማለት ምግብ እንድትበላ ይነግሯታል። አሁን ወንድም የጋብዞኝ ነው የመጣሁት አመሰግናለሁ በማለት ለኖላው ትናገራለች። ወደ ስራ ቦታዋ ተመልሳ ሀንዬ ድንገት ከትምህርት ቤት ሲገባ እያገኛታ ደስ ብሎኛል በማለትም ትነግረዋለች። እሱ ሰላም ከላት በኋላ ስለምኑ ነው ደስ ያለች ንገሪኝ ሀንዬ በማለት ሲነግራት እሱን እያድር ትደርስበታለህ ምናሴ በማለት ሀንዬ ለምናሴ ትነግረዋለች። አሴርም እህቱን አስጠንቅቋታ የዛ የጨካኝ የመጥፎ ሰው ልጅ አድርጎ ፈጣሪ ስላልፈጠረኝ ፈጣሪን አመሰግናለሁ። ግን አጠገቤ ድርሽም እንዳት አይንሽን ላየውም አልፈልግም በማለት አሁንም ዳግመኛ እሷን አስጠንቅቋታል። ፍቅር ተከፍታለች። ታረቀኝም ኤሊያስ ወሎየውን አስጠንቅቆትም የወንድምነት ምክሩ ለግሶለታል። ምክንያቱም ሀንዬ መልካም ጥሩ ሰው እንደሆነች አንተም ቸኩለህ እንዳትወስን በማለት ይህንን መክሮታል። ሀንዬ አይኗን ማየት ካልፈለገች እኔ ወደ አገሬ እመለሳለሁ። እሷ የኔናየን ማየት አትፈልግም በማለት ስለነገረው፣ እንግዲህ በስተ መጨረሻ ላይ ሀንዬ ተከፍታለች። ወንድሟ አስከፍቷታል። አይንሽን ማየት አልፈልግም። ያ እርኩስ አባትሽ እንደዛ የሆንኩትና የታሰርኩት ገንዘቡን እንዲሰጠኝ እየፈለግኩት ዛሬ ላይ ሀንዬን እሷም ይቅርታ እንድታደርግልኝ ለአባቷም የሕክምና የሚሆን ገንዘብ ነበረ የጠየኩት የዛ መጥፎ ሰው ላይ ስለሆነሽ አልፈልግም አይንሽን ማየት አልፈልግም፣ በማለት እሷን አስጠንቅቋታል። ገንዘቡን ለምን እንደሚፈልገው ነግሯታል። ምክንያቱም ኖላዊም ጋርም አልሄደም፣ ሀንየም ስለተቀየመችው፣ እሷም ይቅርታን ታደርግልኝ ነበረ እሳቸውም ህክምናቸውን ይጀምሩ ነበረ በማለትም ለእሷ ነግሯታል እሷ ደግሞ ምን በማለት ደንግጣ በጣም እተክዛለች እንግዲህ የዛሬው ቪዲዮ ይህንን ይመስላል ቀጣይ በሌላ ቪዲዮ እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እያደርጋችሁ ቪዲዮን ላይክ እና ሸር በማድረግ እስከ መጨረሻው እንድትከታተሉ ስል በአክብሮት ጠይቃለሁ በያላችሁበት ሰላም ቆዩ ቤተሰብ ባይ